ዛሬ ትልቅ የምስራች ነው። ቤተሰብ የምስራች። የምንወዳቸው፣ የምናደንቃቸው፣ የምናከብራቸው ቅብጥብጥ ሲሉ ሲቀብጡ የሚያምሩት፣ ሲጫወቱ ሲስቁ የሚያምሩት አቶ ዳኒሻ እና ወይዘሪት ጽጌሻ ማለት ነው። ዛሬ የቀለበት ፕሮግራማቸው ነው ማለት ነው። እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ፣ ኮንግራቹሌሽን ብያለው። ቤተሰብ እስኪ የሰውን ደስታ የሚያስደስታችሁ እንኳን ደስ አላችሁ እያላችሁ ደስታቸውን ደስታችሁን ግለጹላቸው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው በያላችሁበት ሰላማችሁ አለ ህብዛልኝ ውዶችዬ፣ እንግዲህ ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ ታዲያ በደስታ ነው በምስራች ነው ማለት ነው። ብዙዎቻችን ስንጓጓለት የነበረው እንደው መቼ ነው አንድ ሆናችሁ ፍቅራችሁ ተገላልጻችሁ ቀለበት ተደራርጋችሁ እንደው ትዳርን የምትመሰሩት መቼ ነው ብለን ስንጨናነቅ መልካም ምኞታችን ስንመኝላቸው በሩት ታዋቂ ዩቲዩበሮች እና እንዲሁም ደግሞ ቲክታከርም ጭምራቸው ማለት ነው። ዛሬ ትልቅ የደስታቸው ቀን ነው ቤተሰብ እንኳን ደስ አላችሁ በሏቸው። እኔ እጅግ በጣም ደስ ብሎኛል የእውነት ማለት ነው። በጣም ነበር በጣም ነው ደስ ያለኝ ማለት ነው። ከዚህ በፊት መቼ ይሆን እነዚህ ልጆችን የሚጣመሩ እል ነበር ማለት ነው። እንግዲህ ዛሬ ሀሳባችን ተሳክቷል፣ ምኞታችንም ተሳክቷል ማለት ነው። በቀልድ አፈቅርሻለሁ ሲል በቀልድ ተንበርክኮ ፕራንክ እያደረገ ቀለበት ያደርግላት የእኛንም ልብ ሲሰብር የእሷንም ልብ ሲሰብር ዛሬ እንግዲህ አቶ ዳኒሻ ማለት ነው ተሳክቶለት ለጽጌዬ ቀለበት አድርጎላታል ማለት ነው። መቼም እንድንጓጓ ማናት ለማን ነው ቀለበት ተንበርክኮ ያደረገ እንድንል የፅጌ ፎቶ ኮሚኒቲ ላይ አልለጠፈም። የለጠፈው የእሱና የጓደኞቹ ፎቶ ነው ማለት ነው። እኛ እናቃለን ለማን ቀለበት እንዳደረግ ዳኒሻ ማለት ነው። ለማንኛውም እንኳን ደስ አላችሁ። እንኳን ለዚህ ክብር አበቃችሁ። ይሄ የብዙ ሰው ጉጉት ነበር። የእውነቴ ነው የምላችሁ። የኮመንታተሮቹ ማለት የዩቱበሮቹ፣ የብዙዎቹ ታዋቂዎችንም ጭምር ጉጉት ነበረ። የብዙዎቹን ጉጉት እንግዲህ ዛሬ እውን ሆኗል ማለት ነው። ጽጌና ዳኒ እንኳን ደስ አላቸው። እንኳን ለዚህ ክብር አበቃችሁ። እናንተንም ብቻ ሳይሆን ጓደኞቻችሁንም፣ ቤተሰቦቻችሁንም ጭምር እንኳን ደስ አላችሁ። የእውነት እኔ እጅግ በጣም ደስ ብሎኛል ማለት ነው። ቤተሰብ መቼም ይሄን ደስታ የማያስደስተው ማንም ሰው የለም። እና ሁለቱ ሲስቁ፣ ሲጫወቱ፣ ቪዲዮ ሲሰሩልን በጣም የምንወዳቸው የምናከብራቸው ናቸው ማለት ነው። እና መቼ ይሁን አንድ የሚሆኑት ብለን ነበር የምንጠብቀው። ዛሬ የመጨረሻዋ ቀናት ማለት ነው። እንደምታዩት ዳኒሻ ቀለበት ይዞ በርክክ ብሎ ጠብቋታል ማለት ነው፣ ከነማ ጋር ከነ አብርሃም ከነ አቤላ ብዙ ናቸው ቲክታገሮች እንዲሁም ደግሞ ዩቲዩበሮች ታዋቂ ሰዎችን በተሰበሰቡበት ነው ተንበርክኮ ለፅጌ ቀለበት ያደረገላት ማለት ነው። ቤተሰብ ያላገባችሁ ሴቶችም ለዚህ ክብር ያብቃችሁ፣ ያላገባችሁ ወንዶች ለዚህ ክብር ያብቃችሁ ነው የምላችሁ ማለት ነው። እንግዲህ ፅጌና ዳኒሻዬ እንኳን ደስ አላችሁ። ቀለበትን ብቻ ሳይሆን ተጋብታችሁ ለመውለድ ያብቃችሁ ነው የምለው ሰላማችኋን ላብ